ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ ሁላችሁም ማለት ነው። አዳምጡትና ላይክ እያደረጋችሁ ሼር አድርጉት ማለት ነው ሁላችሁም። ብሬክስ አበሻዊ እንግዲህ ዝምታውን ሰብሯል። እንዲ ስቅስቅ ብሎ እያለቀሰ መልእክት አስተላልፏል። እኔ እሰናበታችኋለሁ ከወዲሁ አዳምጡት እስከ መጨረሻው ድምፁን እላችኋለሁ። ሁላችሁም ሼር አድርጉ ሁላችንም ያገባናል ማለት ነው። ፍትህ ለእህቶቻችን እንበል እስኪ። በጣም ያሳዝናል እንግዲህ ብሬክስ እንዳያችሁት ተንሰቀሰቀ፣ በጣም እያለቀሰ ነው። ህዝባችን አለቀ፣ ወጣቱ አለቀ። የእውነት ነው ምላችሁ የኢትዮጵያ ወጣት አለቀ። በጣም ያሳዝናል። እናቶች አነቡ በየቦታው አደለም። ብሬክስን ሌላውን የሚያስለቀሰ ነው። ሌሎች ዜጋው ሁሉት ለእኛ ለኢትዮጵያን ማልቀስ ጀምረዋል። ወጣት እያለቀ ነው በአንድም በሌላም፣ ግማሹ በባህር ግማሹ በእኔ ባለው ሰው ህዝብ እያለቀ ነው። ፍትህ ለእህቶቻችን። ቪዲዮን አዳምጡ። ኔልሰን አበታቸው ራቸውን ሳይ እንዴት አባት አድርጌ ልንገራችሁ? አይወላድ ወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀይ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እምባ እያለቀሰች አሁን ደግሞ ይህን ሁሉ ወጣት ይህን ሁሉ ወጣት እስከ መቼ ነው? ግን ቆይ እስከ መቼ ነው? ወጣቱ አለቀ። ማርያም እስኪ አስቡት፣ ቢያንስ እኮ በዚህ በዚህ በዚህ ሁለት ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስትቡት፣ ባለፈው መቶ ሰማንያ አንድ ሰው፣ አሁን ደግሞ መቶ ሰማንያ ምናምን ሰው በአንዲት ወር ውስጥ ይሄ ሁሉ ህዝብ እኮ ገራያ ውስጥ ሆኖ ይወጣ ያለው የሚገርማቸው ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያውቅ ዝም ብሎ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ? ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች፣ ስንት ሕጻናት አሉ? እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ፣ መቼ እንደሞቱ፣ መቼ ጀልባ ላይ እንደወጡ እንኳን ምንም የሚያውቁት ታሪክ እኮ የላቸው እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ፣ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የአስራ ሶስት የአስራ አራት የአስራ አምስት የእድሜ ልጆችን መቼ ነው የሞቱ የሚያበቃ? መቼ ነው የእናቶቻችን፣ መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ታችን ሰላም ዝናቡ ትባላለች። ወልደ ያደገችው በራይ ያለ ሲሆን በምስሉ ላይ እንደምትመለከቷት ገና ሕፃን ናት። ሰላም ከእለታት አንድ ቀን ምንም ሳትከፊ በሰርቶ ክፍያ ሳዑዲ እንወስድሻለን ብለው አታለው ሕገወጥ ደላሎች ከቤተሰቦቹ አስጠፍተው ወደ ሳዑዲ ይወስዷታል። በዚህ መካከል ልጃቸው የት እንደሄደች ጭማ ወላጆች እጅግ በጣም ይጨነቃሉ። ከተወሰኑ ቀናት በኋላ ሰላም የመን እንደገባች ለቤተሰብ ደውላ ታሳውቃለች። በዚህ መካከል ቤተሰብ በአንድ በኩል ድንገት የጠፋች ልጃቸውን ስለደወለች እጅግ በጣም ተደሰቱ። በአንድ በኩል ደግሞ የመን ነኝ ስትላቸው በነገሩ ሁሉ ተገርመው ግራ ተጋቡ። ቤተሰቦቿ በዚህ የተደበላለቀ ስሜት ውስጥ እያሉ ከወደ የመን ልጃችሁ ሰላም ሕይወቷ አልፏል አስክሬኗም በየመን ሰንዓ ውስጥ ሆስፒታል ላይ ይገኛል ብለው መርዶ ይነገራቸዋል። ይህንን እጅግ በጣም ቅስም የሚሰብር መርዶ ከሰሙ በኋላ ቤታቸው በከባድ ሐዘን ተዋጠ ወላጅ አባቷ መቸስ ከእርሱ ናት እና ነገሩን ሁሉ ማመን አቅቶት የልጅ አስክሬን የመን ውስጥ ይገኛል ሲባል ከአለማጣ ጀምሮ እስከ አዲስ አበባ ያለው የሚጨራረስ ወረቀት ጨርሶ የልጁን አስክሬን ለማምጣት በባህር ወደ የመን ይጓዛል። በስልክ ተደውሎ ሰላም ልጅ ህይወቱ አልፋለች ተብሎ የተነገረውን ነገር ማመን ቢያቅተውም የመን ድረስ በአካል ሄዶ ግን የልጁን አስክሬን አገኘ። ይህ አይደለም ለወላድ ለሰሚው ራሱ እጅግ በጣም ልብ የሚሰብር አሳዛኝ መርዶ ነው። ወላጅ ይህንን ቅስም የሚሰብር ነገር ሲሰማ በደመነፍስ ነበር የልጅን አስክሬን አመጣለሁ ብሎ የሄደው። ነገር ግን አሁን ላይ የልጁን አስክሬን ቢያገኝም የልጁን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበት ገንዘብ ግን በእጁ ላይ የለም። በእኔ ላይ የደረሰው ነገር በእናንተ ላይ አይድረስ። እባካችሁ ኢትዮጵያውያን ወገኖቼ የልጄን አስክሬን ከየመን ወደ ኢትዮጵያ ይዤ የምገባበትን አስርም አምስትም ሳትሉ ሳትንቁ እባካችሁን ስለወላድ ስትሉ የቻላችሁትን አግዙኝ፣ የአስክሬን መጫኛ እባካችሁ እርዱኝ ወገኖቼ እያለ የመን ሰንዓ ሆስፒታል ውስጥ ሆኖ የደመንባ እያለቀሰ ይገኛል። ከስክሪኑ ላይ በምትመለከቱት የባለቤቱ አካውንት በጣም በቃ የሚዘገነን ዘጠኝ የመጣልን ያለች ወንዶች አሉበት አለች። ቪዲዮን ሲያሳየው በር ላይ አስተካክላ አንቃ በሩን ወርውር አስከዘገው ቪዲዮ አለ ካሜራው አለች። አራት ሬሳኔ ጠበቀኝ። ሴትዮዋ ታስመሻታለች። ሳሎን ውስጥ ነው አንጥፋ የምተኛው። ሴትዮዋ ማዳሟ ጋ ደውዬላት ነበር። እኔ የረዴት ዘመድ ነኝ እና ያለውን ነገር እናቷ ማወቅ ትፈልጋለች። ምን ተፈጠረ አልኳት። ጠዋት ስነሳ አለችኝ ልጄ ነች ያየቻትኝ ልጄ ኪችን ውስጥ ተሰቅላን ያየቻት ምናምን ነገር ራሷን አጥፍታለች። ራሷን አንቃን የገደለችው ነው የምትለው ማዳሟ። በጣም ግራን የገባኝ። እንዴት አልኳት፣ ኪችን ውስጥ እንዴት? ምን አይነት ቦታ! ገና ሀያ አንድ ዓመቷ ገና ተመርቃን የመጣችሁ። ለእናቷ አንድ ነች፣ እናቷ ሌላ ልጅ እንኳን አልወለደችም፣ መውለድማ ችልም። እሷ በቃ አይኗ ነች። እናቷ ቢያንስ አስቢ፣ እናቷ ነሽ፣ አንድ ልጅሽን ቤሳ መጠበቅ በጣም ያማል። እሷን በምትጠየቅበት መልኩ ትጠየቃለች። ለእናቷ ከባድ ነው፣ በጣም አንድ አይኗን ያጣችሁ፣ አይኗን ስልሽ በጣም ከባድ ነው። አንድ ልጅ እንጃ፣ በጣም ይከብዳል ስልሽ፣ ሁለት ሶስት ልጅ አይጠገብም ግን አንድ ሲሆንና ልጅ ሲበዛ ቢያንስ በአንዱ እንኳን ትረሻለች። ቲክቶክ ላይ ጽፋልኝ ነበር። ዱባይ ኤምባሲ ደወልኩኝ፣ ረዲ ተፈራ ዘመድ ነኝና እንዲህ እንዲህ ተፈጥሯል ተብሏል ምናምን ስል ማንም ያመለከተ ሰው የለም። ለካ ደላሏ እየዋሸቻቸው ነበረ። አስራ አራት ኢትዮጵያውያን ወገኖቻችን በዱባይ ራሳቸውን አጥፍተዋል። እጅግ አሳዛኝ ዜና ነው የተሰማው። ራሷን አጥፍታለች ስለተባለችው ረድኤትም ስለ አሟሟቷም ከአሰሪዋ የተሰማ መረጃም ወጥቷል። በቀጥታ ወደ ጉዳይ መግባት ስላለብን የደላለዋን ቁጥር ፎቶ ምናምን ላኩልኝ። የደላለዋን ቁጥር ስደውል ስልኳ ዝግ ነው፣ አይሰራም። ሁለተኛው ስልኩ ይላኩልኝ ይጠራል። ከዛ ደላላዋ ኤምባሲ አመልክታለች አሉ። አመልክታለች የእሷን መልስ እየጠበቅን ነው ሲሉኝ፣ እኔ ሰኞ ዕለት ልክ ኤምባሲ ጠዋት እንደተከፈተ ዱባይ ኤምባሲ ደወልኩኝ። ረዲ ተፈራ ዘመድ ነኝና እንዲህ እንዲህ ተፈጥሯል ተብሏል ምናምን ስል፣ ማንም ያመለከተ ሰው የለም። ለካ ደላላዋ እየዋሸቻቸው ነበረ። ማንም ያመለከተ ሰው የለም፣ የመጀመሪያ ሰው አንቺ ነሽ ፋይል የከፈትሽው። በቃ ሁሉም ነገር እናጣራለን ምናምን አሉኝ። እዚያ ቤት ስጣቸው። ዛሬም ጠዋት እየደወሉ ነበር፣ ብዙ ነገር እያደረጉልኝ ነው። የሚያስፈልጋቸውን መረጃ እየላኩላቸው ነው ለኢምባሲ። እና አርብ ዕለት ሴትዮዋ ታስመሻታለች። ሳሎን ውስጥ ነው አንጥፋ የምተኛው። ሴትዮዋ ማዳሟ ጋ ደውዬላት ነበር፣ ቁጥሯ፣ ደወልኩላት። እኔ የረዴት ዘመድ ነኝ እና ያለውን ነገር እናቷ ማወቅ ትፈልጋለች፣ ምን ተፈጠረ አልኳት። አርብ ዕለት እስከ ሶስት ሰዓት አብረን ነበርን። ቁጭ ብለን ሻይ ሁላ አፍልታልኛለች። በጣም ሰላም ነበረች፣ እየተሳሳቅን ነበር። ልጆቼን በጣም ተወዳቸዋለች፣ ናምናለች። ከዛ ደህና አደሩ ብዬ እኔ ወደ ክፍል ሄድኩኝ። ለምን እሷ እነሱ ካልተነሱ ከሳሎን መተኛት አትችልም፣ ሳሎን ውስጥ ነው የምታድረው። ከዛ ጠዋት ስነሳ አለችኝ፣ ልጄ ነች ያየቻትኝ። ልጄ ኪችን ውስጥ ተሰቅላን ያየቻት ምናምን ነገር፣ ራሷን አጥፍታለች። ራሷን አንቃን የገደለችው ነው የምትለው ማዳሟ።